የተከበራችሁ ተመልካቾቻችን በዛሬው ዝግጅታችን ደግሞ ከታላቁ የህዳሴ ግድብ ጋር በተያያዘ አንዳንድ ጉዳዮችን እያነሳን ቆይታ እናደርጋለን። እንግዲህ ኢትዮጵያ ታላቁን የህዳሴ ግድብ በራሷ ወጪ ገንብታ ወደ ማጠናቀቁ ምዕራፍ ላይ ነው የሚገኘው። የዚህ የታላቁ የህዳሴ ግድብ ግንባታ በተለይ ኢትዮጵያ ከዲፕሎማሲ አንጻር ያሳካቸው ውጤቶች ምንድን ናቸው? በተለይ እንደ ሀገርስ የሚያስገኘው ጠቀሜታ ምን ሊሆን ይችላል እና ዲፕሎማሲያዊ ስኬቶች ምንድን ናቸው የሚሉትን ቆይታ የምናደርግ ነው የሚሆነው የሚሉትን ሀሳቦች እያነሳን ማለት ነው። በታላቁ የህዳሴ ግድብ ግንባታን እንግዲህ ስንገነባ እና አሁን ላይ በመሀልም ያጋጠሙን ችግሮችን አስታውሳልና ዓለም አቀፍ ችግሮችን ስለዚህ እንዲው ግድቡ የተሰበሩ የታሪክ ጥፋቶች ምንድናቸው በተለይ በታላቁ ህዳሴ ግድብ ግንባታ ያለፍናቸው የሰበርናቸው የታሪክ ጥፋቶች ምንድናቸው ማለት እንችላለን በጣም ጥሩ ብዙ ችግሮች ገጥመውናል ይሄ ፈጣሪና ጂኦግራፊም ፈጣሪም የሰጠንን ጸጋ እንዳንጠቀም ብዙ ብዙ ተግዳሮትና ብዙ እንቅስቃሴዎች በተለይ በግብፅ መለስ በዓለም ሁኔታ ከሱዳን ይገጥመን ነበር። እንደምናውቀው ኢትዮጵያ አባይ ምንጭ ናት። ይሄ ከዓለም በጣም ረዥም የሆነ ወንዝ ነው። የኢትዮጵያን ደለል እየወሰደ ወደ ሱዳንና ግብፅ የሚያቀርብ ነው። ፈረዖኖች ባይገርምህ በታሪክ መለኪያ ሁሉ አላቸው ይባላል። በየዓመቱ ክረምት ሲገባ እየለኩ ዘንድሮ ዝቅ ብሏል፣ ኢትዮጵያ ምድር አልፎ አልፎ አልፎም ሀበሻ ምድር ይላሉ። ዘንድሮ ከፍ ብሏል እያሉ የሚከታተሉ ጉዳይ ነው። ይህ ብቻ ሳይሆን የአባይን ምንጭ ሶርሱን ምንጩን ለማግኘት ኢትዮጵያን በወታደራዊ ኃይል ሁሉ ለማስገበር እና ሀገራችን ለመቆጣጠር ብዙ ብዙ ደባ ብቻ ሳይሆን ኤክስፔዲሽኖች እና ጦርነቶችም ተካሂዶብናል። አብነት ያህል ጉራና ጉንዲትን 1875ና 76 መጥቀስ ይበቃል። አሁንም ይታይ። በሃያ አንደኛ ክፍለ ዘመን ይህን አቅደን ይህ ፕሮጀክት ኤክስ ተብሎ አጼ ኃይለ ሥላሴ ጊዜ ጀምሮ ታስቦ ያልሆነውን፣ ከዛም በኋላ በኢህአደግ መንግስት ያልሆነውን አሁን ተጀምሮ በኢህአደግ መንግስት አሁን ከነበረበት 62 ፐርሰንት ለማስፈጸም ስንታገል፣ ሾርት ኦፍ ጦርነት ልበልህ፣ ጦርነት አውጆ ለምሳሌ አንግቦ ከመዋጋት መለስ ግብጾች በዲፕሎማቲክ ዓለሙ መድረክ እኛን ለማሳጣት እኛን እንደ መጥፎ ሀገር ግብፅን ለማጥፋት እንደተነሳን አድርገው ያሁን ጎረቤት ሀገር ሆነን ወንድማማች ሆነን ያልተሰራ ያልተፈነቀለ ድንጋይ የለም። ይሄ የሚያሳዝን ነው። እንግዲህ ይሄንን ሁሉ ተግዳሮት አልፈን ነው። ግብጾች እንግዲህ በአቅም በኢኮኖሚም፣ በሚሊተሪም አቅም ከኛ ይበልጣሉ። እኛ በወኔና በመሳሰለው እንበልጣቸዋለን። በተባበሩት መንግስታት በተለይ ኢትዮጵያን በተመለከተ ለብዙ ጊዜ የጸጥታ ምክር ቤት ሁሉ ከሰውን አቅርበውናል። ያ ሁሉ አልተሳካም። ያ ሁሉ ሊያስቆሙን ሞክረዋል። እርስ በርስ ደግሞ ተቋሚ ቡድኖችን በማስታጠቅ በሚዲያም ድጋፍ በመስጠት ያላሰለሰ ብዙ ገንዘብን በማፍሰስ ብዙ ጥረዋል። ያን ሁሉ በጣጥሰን ነው ያለፍነው እና ቀላል አልነበረም ለማለት ነው መጨረሻ ላይም እንደ አውሮፓ አቆጣጠር 2015 ላይ ያኔ ክቡር ጠቅላይ ሚኒስትሩ ኃይለማርያም ነበሩ። በሳቸው ጊዜ እና ሶስቱ መሪ የግብፅና የሱዳን ስምምነት በወረቀት ላይ ኖሮ ጥሩ ሄደን መጨረሻ ላይ ደግሞ እንደገና ወደኋላ የሚሄድ ሁኔታ በግብጾች በኩል አይተናል። ና ሪሊ የተጓዝነው መንገድ ቀላል አልነበረም ለማለት ነው ብርቱ ህዝብና ብርቱ ህዝብ እና ብርቱ አመራር ባይኖር ኖሮ ቶላክፎ ተልፈስሶ ይቀር ነበር የሚል አስተያየት መስጠት ያንን በጣሰን አልፈን ነው እንግዲህ አሁን አድቫንቴጁን ስናይ ተፈጥሮ የተሰጠንን ካርማ ወደ ኢነርጂ ውሃ ኢነርጂ ስንለውጠው ወደ ስድስት ሺህ ገደማ ሜጋ ዋት ነው ምናገኘው። ተርባኖቹን በሙሉ ማለት ይቻላል የተንቀሳቀሱ እየተሞከሩ ይገኛሉ። ገና ሳያልቅ በሶስት፣ በአራት፣ በአምስት ተርባን እያንቀሳቀስን ሁሉ ተሞክሮ ተፈትሾ እንደሚሰራ ተረጋግጧል። ኢትዮጵያ ዋተር ታወር ኦፍ አፍሪካ ነው የምትባለው፣ የአፍሪካ የውሃ ማማ ነው የምንባለው። ያንንም አስመስክረናል። ለጅቡቲ እንሸጣለን ለሱዳን ማነው ኬንያም ለታንዛኒያም አሁን መስመር ተዘርግቶ ወደዛው ሂደቱ ነን እና ገንዘብም ካፒታልም ገንዘብም እያመነጨን ነው ለማለት ነው። እና የሄድንበት ጉዞ አልጋ በአልጋ እንዳልነበረ እነዚህ ያቀረብኳቸው ምክንያታዊ ሆ ያቀረብኳቸው ምክንያቶች ያሳዩናል ማለት ይችላል። እንደ ኢትዮጵያ በአባይ ወንዝ ላይ በተለይ በአባይ ውሃ ላይ ያላትን ሉዓላዊና ህጋዊ መብት ከማስጠበቅ አኳያ የታላቁ የኢትዮጵያ ህዳሴ ግድብ ሚናስ እንዴት ይገለጻል? በተለይ ህጋዊ መብቷንና ሉዓላዊነቷን ከማስጠበቅ አኳያ እንደ የታላቁን ህዳሴ ግድብ እንዴት ልንገልጸው እንችላለን? መብታችን የማስከበር ሾኬዝ ወይም ደንበኛ ኬዝ አድርጌ ነው መወስደው። በተግባር ያሳየ ነው። በቲዎሪ የተቀመጠው በተግባር አድርገናል ማለትም፣ ኢትዮጵያ አንድ ሉዓላዊ ሀገር ናት። ተፈጥሮ የሰጣት ጸጋ አለ ያን ጸጋ ለመጠቀም ትፈልጋለች። የአካባቢው ሀገራት በተለይ ግብፅና ሱዳን ተቃውመዋል። ያንን ግን ወደኋላ ባለማለት ዓለም አቀፍንም ህግ ተንተርሰን እኛን፣ ህዝባችንና ደግሞ የእኛን ቴክኒካል ሰዎች አስተባብረን እነሱ እንደሚያወሩትና እንደሚያስቀምጡት ለእነሱ ህልውና ለህዝባቸውም ለሀገራቸውም አደጋ እንደማያደርስባቸው አስረድተን አሳምነን ብዙውንም ባያምኑ ቅሉ በተለይ ግብጾችም ግን ለዓለም አትሊስት አሳምን አሳውቀን ስራችንን ጸጥ ብለን ሰርተን ገንዘብም እንዳይሰጠን ብዙ ነገር ተሰርቶ ከዓለም ባንክና ከመሳሰሉት አይኤምኤፍ በእያንዳንዱ ኢትዮጵያዊ ማለት እንችላለን። እናቶች መቀነታቸውን ፈተው ነው፣ የሌላቸውን ሰጥተው ነው። ኢትዮጵያ ልጆችና እናቶች ይህንን ፕሮጀክት እዚህ ደረጃ ልናደርስ የቻልነው እና ዋጋ ከፍልከፍለንበታል ተባብረን እንደተነሳን ተባብረንም ውጤት ላይ እንደደረስን እንደምንደርስም አሳይተናል። ውጤቱም ምንም ኃይል እንደማያስቆመን ከዚህ በላይ ማስረጃ ሊገኝ አይቻልምና አሁንም ወደፊት ለምናቀዳቸው ብዙ ብዙ ትላልቅ ሜጋ ፕሮጀክቶችም በዚህ መንፈስ በዚህ ህብረት እየተናበብን መስራት እንደሚጠበቅብንና እና ከሰራና ከተባበርን ውጤት ላይ እንደምናርፍ ጥርጥር እንደሌለው ያሳየናል ማለት ይችላሉ። መልካም ፕሮፌሰር። ሌላው ጉዳይ እንደው ምናልባት ከዚህ ከታላቁ ህዳሴ ግድብ አንጻር ኢትዮጵያ እንግዲህ በታላቁ ህዳሴ ግድብ ለዘመናት ታስራበት የነበረችውን ሰንሰለት የበጠሰችበት ሁኔታ ነው ያለ ከዚህ አንጻር ወሳኝ የሆነውን የውሃ ጂኦፖለቲካም የታሪክ ጥፋት ከማስተካከል አኳያ የሰራቻቸው ስራዎች ምን ምን ናቸው ማለት እንችላለን? አካባቢ ሀገራት ከጎረቤት ሀገራት ጀምሮ ዲፕሎማቲካሊ አላማችን እንደሆነ መብታችን እንደሆነ ያቀርነው ደግሞ እግድ ማንንም መብት እንደማይረግጥና እንደማይጎዳ ይህንንም ደግሞ ስናሳውቅ ማንም አስገድዶ ሳይሆን በፍላጎት እንደሆነ፣ እንዲሁም ባይገርምህ ፕላኑን ሁሉ ሳይቀር ለሱዳን እና ለግብፅ መንግስት ሁሉ እያሳየን እያጋራን የተንቀሳቀስ ነው። ተንኮል የያዘ ሀገርና ፖሊሲ ቢሆን ኖሮ ሌላ ነበር ማለት ነው። ስለዚህ ያን ሁሉ ሄደናል። ግልጽነት አለ ማለት ነው። አክብሮትም እንዳለን ከኛ ጥቃቅን የሆኑትን ሀገሮች እንኳን ሳይቀር እንደምናከብር የኢትዮጵያ ጨዋነትና ባህላችን በመጠቀም እንደተንቀሳቀስን ነው። ያም በዛ መልክ ሰርተን ለመቀበል ቢያንገራግሩም፣ ኢቨንቹዋሊ ሊያስቆሙን አልቻሉ። ውጤት ላይም ደርሰናል። የ11 ዓመት አሁን እንግዲህ ከ2011 እስከ 2025 እንደ አውሮፓ አቆጣጠር ይኸው በ14 ዓመቱ መስከረም ሲመጣ ወደ 15ኛ ስንገባ ያጠናቀቅ ነው የምንኮራበት፣ ከትውልድ ትውልድ የሚተላለፍ ኢትዮጵያኖች፣ የልጅ ልጆቻችን ወደፊት የሚኮሩብን ሀገር የምንሰርታለች ሲባል እክል እንደ አድዋ ጦርነት እና የመሳሰለው ኢትዮጵያዊ ታላላቅ ታሪክ ነፃነታችን እንዳስከብር ነው ሁሉ አሁንም የኢኮኖሚክ ነፃነታችንን ደግመዋል። የኢኮኖሚክ ነፃነታችን እንዳስከበርን፣ እንደማንበገር በትዕቢትና በሌላ አሉታዊ መንፈስ ሳይሆን በጥሩ መንፈስ ሰርተን እንደምናስመሰክር የሚያሳይ ሪሊ ለአብነት ይሄ ነው የሚባል ስራ እንደሰራን ነው የሚያሳየው። እንደገና ዲፕሎማቲካሊ የማሳመኑ ስራ ጎረቤት ሀገራት አውሮፓ ሀገራት ቅድም ብየዋለሁ ደጋግሜዋለሁ የአሜሪካንን የአሜሪካንም መንግስት እስከ መቀበል ድረስ ኢትዮጵያ መብት አላት የሚለውን ድረስ በተለይ የውሃ በር ጥያቄ ይመለከታል እዚህ ላይ ውጤታማ እንደሆንን ያሳያል ማለት ይችላል መልካም ኢትዮጵያ እንግዲህ ለማደግ ቀደም ሲል እንዳነሱት የአባይን ውሃ ገድባ መጠቀም ግድ የሚልበት ጊዜ ስለነበር ያው የታላቁ ህዳሴ ግድብ ገንብታ አሁን ወደ ማጠናቀቁ ደረጃ ላይ ደርሳለች ምናልባት ከዚህ አንጻር የግድቡ መጠናቀቅ ለታችኞቹ የተፋሰስ ሀገራት የሚያስተላልፈው መልእክትስ ምን ሊሆን ይችላል ማለት እንችላለን እንደው ተጽዕኖዎቹን ከመቀነስ አኳያስ ግድቡ መጠናቀቁ ምን ፋይዳ ይኖረዋል በጣም ጥሩ ኢትዮጵያን ለሌሎች ወንድምናቶቻችን አፍሪካ ሀገራት በተለይ ናይልን የሚቋደሱ ሪፓሪያን ሎወርም አፐር ስቴት የምንላቸው ሪፓሪያን ጎረቤት ሀገራት ሰርቶ ውጤት ላይ መድረስ እንደሚቻል ያሳያል አንድ ሁለተኛ የአባይ ውሃ የጋራ ሀብታችን እንደሆነ ያሳያል። ሶስተኛ በተለይ አሁን መርሳት የለብን የናይል ቤዝን ኢኒሺቲቭ አሁን ናይል ቤዝን ሪቨር ኮሚሽን ነው የምንለው፣ ስድስተኛው ሀገር ደቡብ ሱዳን ካጸደቀች በኋላ በተለይ ጥቅምት ላይ ነው ያለፈው ዓመት እንደማስታውሰው ያ መንፈስ ምንድን ነው? ሌሎችም በተለይ ነጭ አባይ ላይ ያሉትም ሁሉ እንደኛ ይህን የመሳሰሉ ግድቦች መስራት እንደሚችሉ መብታቸውም እንደሆኑ ያሳያል። ሌሎቹ ብርታት ነው ነው የምለው እንደ ግብፅ አይነት ሀያል ሀገር ነኝ ብለው እያጠሉ ዋ የሚሉትን ነገር ሪሊ እንደማይሰራ ኢትዮጵያ ይህንን ሚቶሎጂ ይህን ሚት እና ይህን ኤጎ እንዳስተነፈሰችው ሌሎችን ትምህርት ወስደው ኢትዮጵያም እያገዘቻቸው ይህን የመሰለ ብዙፍ እኮ ስራ ስንሰራ ወንድም የመርሳት የሌለብን የኢንጂኒሩ ብዛት የኢንጂኒሩ እውቀት የመስራት አቅም ሀያ አራት ሰዓት የመስራት አቅም ራሳችን መስራት ማለት ራሱ ደግሞ የሰው ኃይል ቴክኖሎጂ ትራንስፈር የእውቀት ትራንስፈር ሁሉ መሽግግር የእውቀትና የቴክኖሎጂ ያሳየን ሀገር ነን እና ሌሎችም አለኝታ እንሆናለን። እንኳን ለኛ ደግሞ ተከታታይ የሃይድሮኤሌክትሪክ ዳሞችን፣ ግድቦችን ከመስራት አኳያ ሌሎችም አጋር እንሆናለን እና ለእነሱ ሞራል ስንቅ የሰንቁበት ኢትዮጵያ ትልቅ ምሳሌ ናት ማለት ይችላል። መልካም እንዲያው ከዘርፈ ብዙ ጠቀሜታዎቹ አንጻር እናንሳ ሲ ፕሮፌሰር የታላቁ ህዳሴ ግድብ መጠናቀቅ እንዲህ ለኢትዮጵያ የሚያስገኘው ዘርፈ ብዙ ጠቀሜታዎች ይኖራሉ። በተለይ ከኢኮኖሚ ጠቀሜታ ባሻገርም የተለያዩ ጠቀሜታዎች ይኖሩታል ተብሎ ይታሰባል እና ከግድቡ ጋር ተያይዞ እንግዲህ የተገኙ ዲፕሎማሲያዊ ስኬቶችን እንዴት ማንሳት እንችል ልምዶች ኢትዮጵያ ከዚህ ከታላቅ ህዳሴ ግድብ ያገኘችው ዲፕሎማሲያዊ ስኬቶች ልምዶች ምንድን ናቸው? በተለይ በሌላ ጊዜም እንደዚህ አይነት በሀገራዊ ክብር እና ሉዓላዊነት ላይ የሚጋረጡ ፈተናዎችን በተሳካ ዲፕሎማሲ ስኬት ለማለፍ ትልቅ ልምድ ተደርገው ስለሚወሰድ ዲፕሎማሲያዊ ልምዶች እና ስኬቶች ምንድን ናቸው? የኢትዮጵያን ተሰሚነት ከማጉላት አንጻር በተለይ በ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሳይቀር የግድቡ ጉዳይ ቀርቦ ነበርና የኢትዮጵያን ተሰሚነት ከፍ ከማድረግ ከማጉላት አንጻር የሚኖረው ፋይዳ እንዴት መግለጽ እንችላለን ዲፕሎማሲው ኢትዮጵያ አዲስ ሀገር አይደለች ከስንት መቶ ዓመት ሁሉ ወዲህ ቋሚ መልእክተኛ ጽህፈት ቤት ሳይኖረን ቋሚ ኤምባሲ ሳይኖረን የኢትዮጵያ መሪዎች ልዩ መልእክተኞች እየላኩ ያኔ አውሮፕላን እና የመሳሰሉ በሌለበት በእግራቸው በመርከብ ስንት ወር ተጉዘው ስንት ወር ለመሄድ ስንት ወር ለመመለስ መልእክት ይዘው ከመሪዎቻቸው በዛ የታወቅን። ያኔ ኮሎኒያሊዝም ጊዜ ደግሞ ቀረብ ስንል የአፍሪካ ሀገራት በኮሎኒ በወደቁበት ጊዜ እኛ የእኛ ተወካይ ዲፕሎማቶች እዛ ድረስ እየሄዱ በክብር ባንዲራ የተውለበለበ ሕዝብ መዝሙር የተሰማ የሚቀበሉባቸው ጊዜ ነበርና ለእኛ አዲስ አይደለንም ማለት ነው። ወደ አሁኑ ጥያቄ ስመለስ አሁንም በተመለከተ ዲፕሎማቲክ አቅም አለን። አንድ የሚያሳየን ይሄ ነው። ሁለተኛ ስትራቴጂ እና ፖሊሲ ዲዛይን ስናደረግ ዲዛይን ማድረግ ብቻ ሳይሆን ተግባራዊ ማድረግ እንደምንችል ያሳየ እንቅስቃሴ ነው ነው። ሶስተኛ ዲፕሎማቲክ እንቅስቃሴ ስናደረግ አጋር ሀገራትን በየጊዜው እያፈራን እንደሄድን ነው የሚያሳየው። ከትላልቆቹ እስከ ትንንሾቹ የእነሱን ድጋፍ በተባበሩት መንግስታት ምንዳየ ነው። እስከ ሴኩሪቲ ካውንስል አባላት ጋር አጋር ሀገሮች ቻይና፣ ራሽያን፣ ፈረንሳይም እንግሊዝም በተወሰነ መልኩ ማለት እንችላለን። ይህን እንዳፈራን ሌላው ደግሞ ጥበብ ዲፕሎማቲክ ኔጎሺዬሽን እና ስኪልስ በተመለከተ የኢትዮጵያ ዲፕሎማቶች አንቱ የተባሉት ነባር እና ትላልቅ አንጓና ሀገር ናቸው የሚባሉት እና ወጣቶችንም እያሰለጠኑ መተካካት እንዳለ ይሄ ባህል እያደገ እንዲሄደ ይህም ሚኒስቴር መስሪያ ቤት እኔም ሰርቼ ስለነበረ ብዙ ዓመት መመስከር እችላለሁ። አሁንም ከተመለስኩ በኋላ በስልጠና እየተሳተፍኩ ያለኝን እውቀት እያሳለፍኩ እገኛለሁ፣ ዲፕሎማቶቻችንን በማገዝ ማለት ነው። እንደሚያሳየኝና እንደምንረዳና እንደምናየው ጠንካራ የሆነ ዲፕሎማቲክ ኮር እንለዋለን። ዲፕሎማቲክ ኮር ማለት ዲፕሎማቲክ ከላይ እስከታች እውቀት ያላቸው እውቀት ያላቸው ዲፕሎማቶች በተለያዩ መስክ ላይ የተሰማሩ በተባበሩት መንግስታት በአፍሪካ ሕብረት በመልቲላተራል በሁለትዮሽ ግንኙነት በመልቲላተራል በውሃ ሃይድሮፖለቲክስ በመሳሰሉት በፒስና ሴኪሪቲ ሰላምና መረጋጋት ስፔሻላይዝ እያደረጉ ዲፕሎማቶቻችን እየተመደቡ አገር ውስጥ ዋና ጽህፈት ቤት ብቻ ሳይሆን በመላው ዓለምም ደግሞ በብሪክስም ራሱ አሁን መጨረሻ ላይ እንደምናገው የብሪክስ አባል ሆነናል። ተመልካቹ እንደሚያስታወሱት እዛም ለምሳሌ አሁን ብራዚል ኤምባሲያችን በጣም የነቃ ተሳትፎ የሚያረግ ቡድን እና ጠንካራ አምባሳደር እንዳለን ያሳያል። ስለዚህ ኢትዮጵያ ሪሊ ዝም ብለን አፍሪካ ሀገር ውስጥ ሆንን እንጂ ጂኦግራፊካሊ ታዳጊ ሀገር ውስጥ ካታጎሪ ውስጥ ማዕቀፍ ውስጥ ወደቅን እንጂ ነንና ኢኮኖሚክ እና ሶሻል ገና ነን እና ሆነ እንጂ በስራና በአካሄዳችን ዲፕሎማቲክ አካሄዳችን ሪሊ የማይናቅ ከአንድ ምስራቅ ወይም ደቡብ አውሮፓ ሀገራት ያልተናነሰ ኢንጌጂንግ እና አክቲቭ የሆነ ዲፕሎማቲክ ስራ እንደምንሰራ ማንም የሚመሰክርና የሚያረጋግጥ ነው እና እኔ በዛ መልክ ነው ማየው እና ብዙ አፍሪካ ደግሞ ተሞክሮ ሊወስዱ የሚችሉበት ሁኔታ እንዳለ ነው ማለት። ተጽዕኖዎችን ተጽዕኖዎችን ከመቀነስ አኳያስ በተለይ በዚህ ዘርፍ ሲደርሱ የነበሩ ተጽዕኖዎች፣ ሌሎች ሀገራትም ኢትዮጵያን የሚመለከቱበት አይን፣ የተለያዩ ተጽዕኖዎች አሉ ኢትዮጵያ ላይ እና ተጽዕኖዎቿን ከመቀነስ አኳያስ ምን አይነት ጠቀሜታ ይኖረዋል? ምን ጥርጥር አለው? በደምብ ቀንሰናል እንጂ የተባበሩት መንግስታት አስራ አራት ጊዜ በጥቂቱ በሰሜን ኢትዮጵያ ሁኔታ አብዛኃኑ በአባይ ውሃ ሁኔታ በአባይ ውሃ ሁኔታ ቀርበን በግብፅ ስንከሰስ ማን ያመከ ነው? ኢትዮጵያ ዲፕሎማቲክ ጥበብ ነው። ማን ያመከ ነው? ኢትዮጵያ ቋሚ መልእክተኛ ጽህፈት ቤቱ ነው፣ ከአምባሳደሩ ጀምሮ። ከዚህ የበለጠ ምን ማስረጃ አለ? ችሎታችንን ማለት ነው። መማር ለሚፈልግም ከዚህ የበለጠ ትምህርት ሊገኝ ምለት አይችልም፣ ማለት ይችላሉ። ስለዚህ አስመስክረናል። የሚዳረግብንን ልበልህ፣ ኮረኮንች ሆነ ፈንጂ ሆነ ከፊታችን የሚቀመጠውን እያመከንን እየፈታን እያመከን እየፈታን እኮ ሄደን ይኸው እኮ ለውጤት በቃ ከዚህ የበለጠ ትምህርት ከኢትዮጵያ ብዙ ትምህርት ይገኛል ነው የምለው በዲፕሎማቲክ ትምህርት ቤቶች ውስጥ እኛም እዚህ ያለን ዲፕሎማቲክ ትምህርት ቤት እያንዳንዱ ኬዝ የተራመድንበት የገጠመን ተግዳሮት ለተማሪዎቻችን ግብአት ሆኖ በዝርዝር ምናስተምርበትና የምንሄድበት ሁኔታ አለና በዛ መልክ ማየት እንዳለብን እቺ ሀገር ቀላል ሀገር እንዳልሆነች ድህነት አረንቋ ያዘን እንጂ አሁን እየወጣን ነው። የግሪን ሌጋሲውም አለ፣ የምግብ ሶቨርኒቲውም ሎላይነት አለ። በኢነርጂው እና በውሃውም ሶቨረን እየሆንን ነው፣ ሎላ እየሆንን ነው። ይህን ስናደርግ እኮ በጥበብና በዘዴ እየፈታን የምናሳልፈውን እያሳልፍን ወቅቱን ታይም ሊነስ እንለዋለን ወቅቱን እየጠበቅን ምላሽ እየሰጠን እንደ ተግዳሮቱ ጥንካሬ፣ ክብደት፣ ጥልቀት እያየን እየመለስን ምላሻችንን እያከታተልን እየሰራን የምንቀሳቀስ ሀገር ነን ማለት በሙሉ ልብ ማለት እችላለሁ። ሌላኛው ሀሳብ እንደው ከእውቀት ሽግግር አንጻር ታላቅ ሕዳሴ ግድብ እንግዲህ በርካታ ባለሙያዎችን ያሳተፈ ግዙፍ ፕሮጀክት እንደመሆኑ መጠን የተለያዩ እውቀት ሽግግሮች ይገኙበታል ተብሎ ይታሰባል እና እንደው ለቀጣይ እንደነዚህ አይነት ታላላቅ ፕሮጀክቶችን ለመገንባት የእውቀት ሽግግር ያደርጋል ተብሎ ይታመናልና ከእውቀት ሽግግር አንጻር የሚኖረው ፋይዳ የሚኖረው ጠቀሜታስ ምንድን ነው ማለት እንችላለን? ምንም ጥርጥር የለው። ይሄ ነው የማይባል ፋይዳ አለ። ወጣቱ ዲፕሎማቶቻችን በሚገባ እያሰለጠንን ነው፣ በሚገባ ትሬን እያደረግን ነው። ነባር ዲፕሎማቶች እኔም ያቅሜን መናገር ይችላለሁ። እንደውም ባለፉት ሳምንታት ሰፋፊ ሌክቸሮች ወደፊት የሚመደቡ እንደገናም ደግሞ በእርከን ደረጃ ወደ ከፍ ከፍ ከፍ ወዳለ ስልጣንና ፖዚሽን የሚወጡትን ዲፕሎማቶች ፈተና እስከመፈተን እስከ ማስተማር እናካሄዳለን። ያን ስናደረግ ምንድን ነው የእውቀታችንንም ዊዝደማችንን እና ያሳለፍናቸውንም ተግዳሮቶች እያስተማርን እየተነጋገርንበት እንዴት ምን መሆን ምን ብናደረግ ምን የተሻለ ውጤት ሊመጣ ይችላል ሁሉ እያልን ወደ ኋላ ሄደን ኢንቨስቲጌት እየመረመርን የምንማማርበት የምናስተምርበት ሁኔታ ነውና እኔ ምንም ጥርጥር የለም አሁን ባለንበት ደረጃ ኢትዮጵያ ለመጪው ትውልዳት ትውልዶች ጠንካራ ዲፕሎማቶች ፕሮፌሽናል ይሆኑ በነገራችን ላይ ሀይሊ ፕሮፌሽናል ይሆኑ ማንም መንግስት ሲንጣ ማንም መንግስት ፕሮፌሽናሊ እቺ የምንወዳትን ሀገር የሚያገለግሉ ትንክታ የሆኑ ወጣት ዲፕሎማቶች መሀል ያሉ እንደኔም ሽማግሌ ልበልህ እድሜያቸው ከፍ ያለ እነሱም እየተሳተፉ በተራ በተራ ተራ በተራ በተለያየ አርእስትና በተለያየ ኮርስ ላይ እየሰጠን ኬዞች እያነሳን እየተማማርን እየተሰራ ነውና ያለ ጥርጥር የሚቀጥለው ትውልድ እቺ የምንወዳት ሀገራችን በውጭ ግንኙነትና በዲፕሎማሲው ኤሪያ ወይም አካባቢ በተመለከተ ሪሊ የማያሳፍሩን ልጆች እያፈራን እንደሆነ እኔም ከውስጥ እያየሁትም ስለሆነ መመስከር ስላለብኝ ስለምኮራም ልጆቼንም በየቦታው አምባሳደር ሆነው ከዳር እስከ ዳር ስለማይ ዋና መስሪያ ቤትም ሆነ ውጭ ተመደበው ሲሰሩ ብዙ ዓመት የሰሩ እዚህም ያሉት ከውጭ ተመለሰም የሰሩ ስላየው ምኮራባቸው ልጆቼ፣ መንፈሳዊ ልጆቼ ብዬ ነው የምወስደው። እና በዚህ መልክ ነው እኔማ ያው መልካም እንግዲህ፣ የግድቡ መጠናቀቅ ምናልባትም ቀደም ሲል እያነሱ ነበር የፊታችን ሁለት ሺ አስራ ስምንት መግቢያ አካባቢ ሊጠናቀቅ እና ለመላ ኢትዮጵያን ብስራት ሊሆን እንደሚችል እየገለጹልን ነበር። እና ከዚህ የታላቅ ሕዳሴ ግድብ መጠናቀቅ በኋላ የሚገኙ በተለይ ከኃይል አቅርቦት ጋር በተያያዙ ከዛም ባሻገር እንደ ሀገር የሚኖረው ጥቅል ጠቀሜታ በተለይ በኢኮኖሚው ዘርፍ በኃይል አቅርቦት ዘርፍ የሚኖረው ኢኮኖሚ ጠቀሜታ ምን ሊሆን ይችላል? የእኛን መካከለኛ ላይት ኢንዱስትሪ ሚዲየም ኢንዱስትሪ ሄቪ ኢንዱስትሪን በተመለከተ ግብዓት፣ ኤሌክትሪሲቲ ሳፕላይ ወይም አቅርቦት ያስፈልጋል። አንድ ሀገር ዝም ብሎ ኢንዱስትሪ አይገነባም። ለኢንዱስትሪው ላይፍ ላይን ሳፖርት ማለት ያለ ኤሌክትሪሲቲ ያለ ኢነርጂ ሊያድግ አይችልም። ያንን እያመቻቸን ነው። ለሚቀጥሉት ዓመታት አስርም ሀያ ዓመታት እያመቻች። ሁለተኛ ህዝባችን ዛፍ ከመቁረጥና እንጀራም ሆነ ወጥም ሆነ ውሃ ማፍላት እንጨት ላይ የተመሰረተ ህይወቱ መለወጥ አለበት። ያን ለማድረግ ገጠራችንን ኤሌክትሪፊኬሽን ኤሌክትሪክ ላይኖች ውድ ነው፣ ነገር ግን ተሸካሚውን ጨምሮ ዲስትሪቢዩተር እና የመሳሰሉት ሁሉ ከዳር ዳር ለማዳረስ እየሞከረ ነው። ቅድም የጠቀስኳቸው ሀገራት ለምሳሌ ኬንያ ስንል ቀጥታ ደቡብን አቋርጠው ኬንያ ድረስ ሁሉ የሚሸጋገር ማለት ነው፣ እየሰራን ነው። ይሄ ሁሉ የራሳችን ቴክኒካል እውቀት ሁሉ እየፈጠር ነው ማለት ነው። እሱን መርሳት የለብንም። ህዝባችን ከእንጨትና ከጭስ መላቀቅ አለበት። ሶላርንም ኢነርጂ ፀሐይም ኢነርጂ በተመለከተ ተጀምሯል። ግብአት ማድረግ አለብን። ሳፕላይ ቴርሞ ቴርሞንም በተመለከተ የውሃ ፍል ውሃ በተመለከተ እሱ ላይም አትኩረን የጥረቶች አሉ። በተለይ ደቡብ አንድ አካባቢ በሰፊው ከዴንማርክ መንግስት ጋር ማን ኩባንያ ጋር ሲሰራ እንደነበረ አቅ አለው ያሁኑ ይዞታውን ባላቅም ቅሉ ማለት ነው። ባለፉት ዓመታት ስለዚህ ዳይቨርሲፊኬሽን እያደረግን ነው። በሌላ አኳያ ደግሞ በቢሊዮን የሚቆጠሩ ችግኞች እየተከልን ነው ማለት መተካት አለብ ዲፎርስቴሽኑን በአፎርስቴሽን መተካት አለብ እያደረግን ነው። ጉልበታችንን እንደገና ዳብላፕ አድርገን መስራት አይጠበቅብን አንሰራለን። ስለዚህ ህይወታችን እየተለወጠ ነው። መኪናም በተመለከተ ኤሌክትሪክ መኪና የሚል ፖሊሲ መንግስት ፖሊሲ አውጥቶ ተግባራዊ ሆኖ ወደ መኪና እየዞርን ነው። መኪናው ኤሌክትሪሲቲ ያስፈልገዋል። በየገጠሩ ሁሉ መኪኖችም ሆነ ከአዲስ አበባ ብቻ ሳይሆን ኢትዮጵያ ሰፊ ናት፣ ሀገራችን በየገጠሩ ያሉትን መኪኖች ኤሌክትሪሲቲ ያስፈልጋል። የቤት ትምህርት ቤት የማይቋረጥ ሰርቪስ ኢንተርኔትን ቢሆን ዋይርለሱ በዋይርለሱ ግን በላንድ ቤዝ ሊሆነ በላንድ ቤዝ ሊሆነ መልክ መልክ ብዙ ፕሮጀክቶች እና ብዙ ስራዎች ይጠብቀናል። እሱ ላይ ኢትዮጵያ አልማ ተግታ የአምስት ዓመት የአስር ዓመት እያለች ፕላኖች አዘጋጅታ በዛ መልክ እየተንቀሳቀስን ነው። ዝም ብሎ መንቀሳቀስ ዕውር በዳበሳ ሳይሆን በደንብ አቅደን መትረን ውጤት ላይ አተኩረን ቻሌንጆች ቢኖርም ቅሉ ኦሊንሆን ከሞላ ጎደል ውጤት እያገኘንበት እንገኛለንና። የእኛ አዲስ ስትራቴጂ ይሄን ይመስላል። ውጤትም እያገኘንበት ማለት ይችላል። መልካም። በመጨረሻ ፕሮፌሰር እንዲሁም ይህ ታላቁ የህዳሴ ግድብ ሲገነባ እንግዲህ የኢትዮጵያውያን አንድነት ማንሳት ግድ ይላል እና በአንድነት በተባበረ ክንድ ነው ይሄ ግድብ የተገደበው እና ይህም የኢትዮጵያን በተለይ አንድነታቸውን በደንብ አጉልተው ያሳዩበት እንደሆነ በተደጋጋሚ ይገለጻል። እንደው በቀጣይ እንደነዚህ አይነት ፕሮጀክቶች ሀገራዊ የሆኑ ጉዳዮችን በተባበረ ክንድ በአንድነት ከመፈጸም አኳያ ምን ትምህርት ይሰጣል? በተለይ መጪ ትውልድስ እንደነዚህ አይነት ትልልቅ ፕሮጀክቶችን ለመገንባት አንድነቱን፣ ሰላሙን አጠናክሮ ከመቀጠል አኳያ ምን ማለት እንችላለን? በጣም ጥሩ አንደኛ፣ ለሀገራት ኢትዮጵያን ጨምሮ ሰላም መሰረቱ ነው። ሰላም የሌለው ሀገር ኢኮኖሚካሊም ሶሻሊም ሊያድግ አይችልም። ስለዚህ ሰላም ያስፈልገናል። ሰላም ላይ ተመስርተን ደግሞ ምን ማድረግ አለብን? እንዲህን የመሳሰሉ ትራንስፎርማቲቭ የሚያሻግሩ ትውልድ ለትውልድ ፕሮጀክቶች መስራት ያስፈልጋል። ህብረት የግድ ይላል፣ አብሮ መስራት የግድ ይላል። ሀገርን ከማንም ፖለቲካዊ ድርጅት መንግስት ሆነ ተቃዋሚ፣ ሀገርን ከፍ ማድረግ የግድ ይላል። እንደሚባለው መንግስት የቀጣን መስሎን፣ እኔ እናትን በመቅጣት አድርጌ ነው የመወስደው። ኢትዮጵያ እናት ናት። እንዲህ አይነት ፕሮጀክቶችን አይ መንግስት ስለማልወደው ስለማልደግፎ፣ አይሰራም። እህ መቼ ነው የሚሰራው? እሱ እኮ ነገ ደግሞ ስልጣን ላይ ቢመጣ ከመጣ እኔ እንደ ህዝቡ ጠይቃለሁ እሱን እንዲሰራ እንዲተኛ አይደለም የምፈልገው። ስለዚህ እንዲህ አይነት ጉዳዮች ሲኖሩ ያንተ ነው ይሄ ነው የሚባል ነገር አይደለም ሀገራዊ ጉዳይ ነው። ለምሳሌ ኢትዮጵያ ነፃነት ማስከበር፣ ኢትዮጵያ ማንም የማይደፍራት ሀገር ማድረግ፣ ትምህርትን ማዳረስ፣ እያንዳንዱ ህፃና ትምህርት ቤት መሄድ አለባቸው። መጋጨትና አልመስማማት ሌላ ነገር ነው። እኔ ስላልተስማማሁ ልጆቹ ትምህርት ቤት አይሄዱ ማለት ተገቢ አይመስለኝም። ስለዚህ እንዲህ አይነት ነገሮች ምን ሪኳየር ምን ይጠይቃሉ? ከኛ ህብረት፣ አንድነት፣ ኢትዮጵያን ማስቀደም፣ እናትን ማስቀደም። ከዛ ውጭ ግን አይ ይቀመጥ የሚል ነገር አይሰራ የሚል ነገር ካለ እናትን፣ እንደመግደል እናት ላይ ፊቱን እንደማዞር፣ እናትን እንደ መበደል አድርጌ ነው የኔ አም ሲሪየስ ሲሪየስ ነገር ኢትዮጵያ ከሁላችን በላይ ናት። የፈለገው ልዩነት ቢኖር ልዩነት ያለው በልዩነቱ በሰላም በህጋዊ መንገድ ዋቴቨር ሚል በሽምግልና የሚደረገውን አድርጎ ለምንወዳት ሀገር በጋራ ተስማምቶ ቅሬታውን አቅርቦ ተስማምቶ ባለው መድረክ የሚያደርጉትን ማድረግ ነው። እንዲህ አይነት ፕሮጀክቶች ግን ነገ ሁሉም የምንረከበው አገራችንን ከችግር የሚያወጡ እንትኖችን ኮምፕሮማይዝ ማድረግ ፕሮጀክቶችን አይገባም የሚል መልእክት እሰጣለሁና፣ ይሄ የሁሉም አደራ፣ የሁሉም ውጤት፣ ለሁሉም አንድነት፣ ለአሁኑ ትውልድ፣ ለሚቀጥለው ትውልድ ደህንነት ሲባል እና ደግሞ በእግዚአብሔርም ዘንድ ስስት ማድረግ አይገባም። በተለይ እናት ኢትዮጵያ። እኔ በዛ መልክ ነው ማየው። እጅግ አድርጌ አመሰግናለው። ፕሮፌሰር ብሩክ ሀይሉ ዓለም አቀፍ የፖለቲካ ሳይንስ ምሁር አጠቃላይ በታላቁ ህዳሴ ግድብ ግንባታ እና ለሚያስገኛቸው ትሩፋቶች አጠቃላይ ለኢትዮጵያ የዲፕሎማሲ ስኬቶች አበረክተውን አስተዋጽኦ በሚመለከት ሀሳባውትን እያጋሩን ቆይታ አድርገናል። ፕሮግራሙን በማዘጋጀት እና በማቅረብ ከሰው መንጃ ብሬያችሁ ቆይታ አድርጌያለሁ። ፕሮፌሰር ስለጊዜውት እና አጠቃላይ ስላጋሩን ሀሳብ ጅጋር እያመሰግናለሁ። እኔም ለአንተና ተመልካቾች አማራ ክልል ላሉ ወገኖቻችን ለሁሉም በመላው ዓለም ላሉት ሁሉ የከበረ የከበረ ሰላምታ ለወንድምና እህቶች ለልጆች ያቀርባሉ። አመሰግናለሁ ለተሰጠኝ እኔም አመሰግናለሁ። መልካም ጊዜ ምሎት